ትንፋሴ አለነሽ መኘብሽ መራር መካሪ ሩቅ አሳቢ ቅርብ አዳሪ እውነት ለአንቺ ነግሳሽ መጠላለፍ ሲሆን ከእንግሊዝ የሞት መጠናነቅ ሲሆን እውነት ሆነብሽ ብሎ ግፉ

እግሮት ነው መጋፈጡ ከስንቱ ነው ወናጥኝ በባላንጣ ሳቢያ ምክንያት የራሱን ነው ገመር ታዲያ እንግዲህ አንቺ ኢትዮጵያ ምን